የዘፍጥረት ምዕራፍ አንድ ትረካ ከመጀመሪያው የዘላለም ጥበብ። ውድ የትረካችን ተከታታዮች፣ ዛሬ የመንፈሳዊ ጉዟችን መሰረት ወደሆነው ወደ ዘፍጥረት ምዕራፍ አንድ በጥልቀት እንዘልቃለን። ይህ ምዕራፍ የዓለምን አካላዊ አፈጣጠር ብቻ ሳይሆን የፈጣሪን ማንነት የስላሴን አንድነትና ሶስትነት ወይም ስምምነት የሰውን ልጅም ክብር የሚገልጽ ሰፊ የመንፈስ ቅዱስ መገለጥ ነው። እያንዳንዱ የፍጥረት እርምጃ ከመጪው ዘመን ታሪክ ጋር እንዴት እንደሚገናኝ አብረን እንመልከት። አንደኛ፣ ባዶነትና የሥላሴ ተግባር። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አንዳችም አልነበረባትም፣ አትታይምም ነበር፣ የተዘጋጀችም አልነበረችም። ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስም በውሃ ላይ ይንቀሳቀስ ነበር ወይም ሰፎ ነበር። የዚህ አንድምታ በመጀመሪያ እግዚአብሔር የሚለው ቃል ወይም ሐረግ የፍጥረት ሁሉ መጀመሪያ አልፋና ኦሜጋ ኢየሱስ ክርስቶስ መሆኑን ያመለክታል። ዓለም ለዘላለም የነበረች ሳይሆን የተፈጠረች መሆኗንና በፈጣሪዋ ላይ ጥገኛ እንደሆነች ያረጋግጣል። የእግዚአብሔር መንፈስ በውሃ ላይ መንቀሳቀሱ የመንፈስ ቅዱስን የፈጠራ ሥራ ከመጀመሪያው ጀምሮ እንደሚያሳይም ያረጋግጥልናል። ይህም የስላሴን ኃይል በሥራ ላይ እናያለን። ምድር ባዶና ጨለማ የነበረችው የሰው ልጅ ከኃጢአት በፊት ያለውን መንፈሳዊ ድህነትና ግራ መጋባትን ያመለክታል። ሁለተኛ፣ የብርሃን ጥሬ የቃል ኃይል እግዚአብሔርም ብርሃን ይሁን አለ። ብርሃንም ሆነ። ብርሃኑም መልካም እንደሆነ እግዚአብሔር አየ። እግዚአብሔርም ብርሃኑን ከጨለማው ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውን ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። የዚህ አንድምታ ብርሃን ይሁን የሚለው ቃል የእግዚአብሔርን ቃል ኃይል ያሳያል። ሐዋርያው ዮሐንስ እንደመሰከረው ቃልም ሥጋ ሆነ። እንዴ ይህ ብርሃን ሳይሳት ተፈጠር የመጣ ሲሆን እግዚአብሔር ራሱ የብርሃን ምንጭ መሆኑን ያመለክታል። ብርሃንን ከጨለማ መለየቱና የጥሩና የመጥፎ የሰማያዊና የመንፈሳዊ መለያየትን ስርዓት ያሳያል። ሦስተኛ ጠፈርና ውሃ የሰማያት ምስጢር እግዚአብሔርም በውሃዎች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይክፈል። ጠፈሩንም በዛው ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። የዚህ አንድምታ እግዚአብሔር በውሃ መካከል ጠፈርን በመፍጠር ከፍ ያለ ውሃና ታች ያለ ውሃ ፈጠረ። ይህ የውሃ መከፋፈል በቤተ ክርስቲያን አስተምሮ ከጥምቀት ወይም ከምስጥረ ጥምቀት ጋር ይያዛል። ውሃ የመንጻትና የሕይወት ምንጭ ሲሆን ጠፈር ደግሞ ለኛ ተስፋ የሆነውን መንግስተ ሰማያትን የሚጠቁም ነው። አራተኛ፣ ምድር ባሕርና ሕይወት ያላቸው እጽዋት። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ፣ እንዲሁም ሆነ። እግዚአብሔርም የብሱም ምድር ብሎ ጠራው፣ የውሃውንም መሰብሰቢያ ባህር አለው። እግዚአብሔርም ምድር ለምለም ዘርንም የምትሰጥ እንደ ወገኗ ፍሬ ያላት በውስጡም ዘር ያላት ዛፍን ታብቅል አለ፣ እንዲሁም ሆነ። የዚህ አንድምታ በዚህ ቀን ምድርና ባህር በመለየት ምድራዊው መሰረት ተጠናከረ። እፅዋቱ የተፈጠሩት እንደ ወገን እንደ ወገኗ በሚለው መርህ ሲሆን ይህም በምድር ላይ ያለው የዘር ሐረግና ሥርዓተ ተፈጥሮን ያሳያል። እነዚህ እፅዋት ለሰው ልጅና ለእንስሳት ሁሉ መጀመሪያ የተሰጡ የንጹህ ምግብ ምንጮች ነበሩ። አምስተኛ ዘመን መለኪያና ኃያላን መብራቶች ወይም ብርሃኑ እግዚአብሔርም ቀንና ሌሊት የሆኑ ዘንድ ምልክቶችም ዘመኖችም ቀኖችም ዓመቶችም የሆኑ ዘንድ በሰማይ ጠፈር ላይ ብርሃናት ይሁኑ አለ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ታላቁ ብርሃን ለቀን እንዲሰለጥን፣ ታናሹን ብርሃን ለሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። የዚህ አንድምታ ፀሐይ፣ ጨረቃና ከዋክብት የተፈጠሩት ለጊዜ መለኪያና ለብርሃን አገዛዝ ነው። የፀሐይና ጨረቃ የአካላዊውን ዓለም እንዲገዙ የተሾሙ ናቸው። ይህም በሰው ልጅ የዘፍጥረት ምዕራፍ አንድ ትረካ